ኢነ ሊላሂ ቲስዓተን ወቲስዒነ ኢስማ ብለዋል። አላህ ዘጠና ዘጠኝ መለኮታዊ ስሞች አሉት ብለዋል። አልገደቡትም፣ ግን ዘጠና ዘጠኝ ስሞች አሉት ብለዋል ብቻ የሚለውን ቃል ሳይጠቀሙ ማለት ነው። መን አሕሳሃ፣ እነዚህን ስሞች በቃሉ የሃፈዘ ትርጉማቸውንም በአግባቡ ያወቀ፣ በተጨማሪም በስሞቹ መሰረት የሰራ ሰው ደኸለ እልጀና፣ ጀነትን ቀጥታ ገባ ብለዋል። የአላህን መለኮታዊ ስም መሐፈዝ ስሞቹን በአግባቡ ትርጓሜያቸውን መረዳት አቅም በቻለ መጠን ደግሞ በሕይወታችን ላይ ተግብሮ መገኘት ለዘላለም ሕይወት ለጀነት የሚዳርግ ነው ማለት ነው። አርራህማን የሚለውን መለኮታዊ ስም በአግባቡ የተረዳ ሙስሊም መቼ ነው ከአላህ ተስፋ የሚቆርጠው? በዱንያም ሆነ በአኺራ ከጌታው ራህመት ተስፋ አይቆርጥም። ስለ ጌታው መለኮታዊ ስም ሲማር አርራህማንነቱን ተመሯላ፣ እኔ የማመልከው አምላክ አርራህማን ይባላል ካለ

እኔን ሊያመልኩኝ እንጂ ለሌላ አላማ አልፈጠርኳቸውም ይላል። በዚህ ምድር ላይ የተፈጠርንበት የመገኘታችን ትልቁ አላማ ፈጣሪ አምላካችን አላህ እርሱ ብቻ አምላክ መሆኑን አምነን እርሱን በብቸኝነት እንድናመልከው እንድንገዛው ነው። ለሌላ አላማ አይደለም። ትልቁ ሰው የተፈጠረው ለዒባዳ ነው ማለት ነው። አላህን ለማምለክ ደግሞ ግዴታ መመሪያ ያስፈልገናል። በደመነፍስ በፍላጎታችን በፈቃዳችን እንደመሰለን አላህን መገዛት የለብንምና፣ አላህን ስናመልከው እሱ ራሱ በፈለገው መንገድ ስለሆነ ምን አይነት አምልኮ ከኛ እንደሚፈልግ ምን አይነት አምልኮ ደግሞ እንደሚጠላ ለማብራራት ከኛው ከሰዎች መካከል ሰዎችን መረጠ። የመረጣቸውን ሰዎች ነቢያትና ሩሱሎች አደረጋቸው። እነዚህን ነቢያትና ሩሱሎች ከሰዎች መካከል መርጦ ወደኛ ላካቸው ማለት ነው።

እነዚህን ሩሱሎች ሲልካቸው ደግሞ በባዶ አይደለም የሚልካቸው፣ ከመለኮታዊ መጽሐፍትና ከሙዕጂዛ ከተአምራት ጋር ነው የሚልካቸው። ሱረቱል ሐዲድ 57ኛው ሱራ አንቀጽ 25 ላይ እንደነገረን ለቀድ አርሰልና ሩሱለና ቢልበይናት፣ መልክተኞቻችንም በግልጽ ማስረጃዎች በተአምራት ወደ ህዝቦቻቸው ልከናቸዋል ወአንዘልና መዐሁሙል ኪታበ ወልሚዛን ከነዚህ መልእክተኞች ጋር መጽሐፍንና ህግን ሸርዕን አውርደናል ነው የሚለው። በእነዚህ መጽሐፍቶቹ አማካኝነት ባወረደው ህግ አማካኝነት እርሱን እንዴት አድርገን ማምለክ እንደሚገባን ከሀሰት አምልኮ እንዴት መራቅ እንዳለብን አስተምሮናል ማለት ነው። አላህ ካወረዳቸው መለኮታዊ መጽሐፍት መካከል የመጨረሻው መለኮታዊ መጽሐፍ ደግሞ ምንድን ነው?

እንዴት አድርገን አላህን ማምለክ እንደሚገባን የሚያስተምረን ወደ ዛሬው ርዕስ ስንገባ ቅዱስ ቁርአን ከሚያስተምራቸው ትምህርቶች መካከል አንዱና ግንባር ቀደሙ ከእውቀት ሁሉ በላጩ የትኛው እንደሆነ ሲናገር በሱረቱ ሙሐመድ ምዕራፍ 47 ቁጥር 19 ላይ የሚናገረው ነገር አለ። ሱረቱ ሙሐመድ ምዕራፍ 47 ቁጥር 19 ላይ ፈአዕለም አንነሁ ላኢላሃ ኢላላህ

የከርሰ ምድር ጥናት ባለሙያዎች፣ የታሪክ ባለሙያዎች የቱንም ያህል እውቀት ቢኖራቸው አንድ ሙስሊም የአላህን አንድ መለኮታዊ ስም ከሚያውቀው ጋር ሊስተካከል አይችልም። የአላህን አንድ መለኮታዊ ስም ያወቀ ሙስሊም ከማንም የተሻለ ዕልም አለው ማለት ነው። ምክንያቱም በዚህ መለኮታዊ ስም ሰበብ ምድራዊ ሕይወቱንም የመጨረሻው ዓለሙንም ማስተካከል ይችላልና ማለት ነው። አራማን የሚለውን መለኮታዊ ስም በአግባቡ የተረዳ ሙስሊም መቼ ነው ከአላህ ተስፋ የሚቆርጠው? በዱንያም ሆነ በአራ ከጌታው ራመት ተስፋ አይቆርጥም። ስለ ጌታው መለኮታዊ ስም ሲማር አራማንነቱን ተመሯላ። እኔ የማመልከው አምላክ አራህማን ይባላል ካለ አራማን ማለት ደግሞ እጅግ በጣም ሩህሩህና አዛኝ ከሆነ ኃጢአት ላይ የወደቀ ጊዜ እንኳን አሁንም ተስፋ አይቆርጥም። ሲሳ ቢጠብበት ራህመቱ የሰፋ ጌታ እንዳለው ያውቃል። በአኼራም ጀነትን የሚለግሰው የራህመት አምላክ መሆኑን ይረዳል። ነገር ግን በጠፈር ላይ ተመራማሪ ሆኖ የከዋክብቶችን ብዛት ወይንም ደግሞ የፕላኔቶችን ብዛት ስንት እንደሆኑ የቱንም ያህል ቢያውቅ ቢመራመር ከእድሜው አንድ የሚጨምረው ነገር የለም ወይ ለአኼራ የሚጠቅመው ነገር የለም። ምድራዊ እውቀት ጥቅም የለውም ማለት ሳይሆን አላህን ከማወቅ ጋራ ሊስተካከል አይችልም። አላህን እንደማወቅ የመሰለ ምንም እውቀት የለም ማለት ነው። መሃይምነት አላህን አለማወቅ ነው። ነው ትልቁ ነገር። ተግባባን? በዚህ መግቢያ እንግዲህ አሁን ከተስማማን ወደ ዛሬው ርዕስ እንመጣለን ከጌታ አላህ አንዳንድ ስሞችና ባህሪያቶች እያነሳን የአላህ አላህ ቃል ምን እንደሚያስተምር በዛው ተቃራኒ ደግሞ ክርስቲያን ወገኖቻችንን በጉዳዩ ላይ ጥያቄ እናነሳላቸዋለን ሁሌም ትምህርት በሚሰጥበት ሰዓት ቁርአንና ሀዲስ እየተጠቀሰ ለምን በዛ አትብቃቆሙ ለምን ወደኛ መጽሐፍ ትገባላችሁ? ለምን ራሳችሁን አትችሉም ይሉናል ክርስቲያን ወገኖቻችን አጠቃላይ ሃይማኖታዊ ትምህርቶችና ሰበካዎች በዛ መልክ ቢሆኑማ መልካም ነበር እናንተም ወደኛ ሳትመጡ የእኛን እምነት ሳትነኩ ያመናችሁበትን መጽሐፍ ቅዱስ ብትሰብኩ እኛም ቅዱስ ቁርአናችንና ሀዲሳችን ከማንም በላይ በቂ የሆነ ትምህርት ስለያዙ ያን ብቻ በማስተማር እንሰብካችሁ ነበር። ነገር ግን የራሳችሁ መጽሐፍ አልበቃ ብሏችሁ በሰው እምነት ውስጥ እየገባችሁ እየፈተፈታችሁ ነው። የማታውቁትን ቁርአንና ሀዲስ እንዲህ ብሏል እያላችሁ ሰውን ለማሳሳት ጥረት እያደረጋችሁ ከሆነ ለምን የእኛን መጽሐፍ ቅዱስ መጥቀስን ትቃወማላችሁ ነው። የማንከተለውን መጽሐፍ ቅዱስ መጥቀሳችንን እንደ ነውር ካዩት እነሱ እስልምናንስ ከቁርአን ወይ ከሀዲስ ማጣቀሳቸውን እንዴት እንደ መብት ይመለከቱታል? ስለዚህ ይሄ ችግር ያለበት ነው ብለው እንዲረዱት አይደለም የሚፈለገው፣ አላማው እንዲገባቸው ነው፣ እንድንግባባ ወደ አንድ እውነት እንድንመጣ ነው እንጂ ቁርአን ወይም ሐዲስ ራሳቸውን የቻሉ ለማንኛውም ጥያቄ ምላሽን የሚሰጡ መጽሀፍት ናቸው ነው። እና ዛሬ ሰዓቱ ከፈቀደ አላህን ፍቃዱ ከሆነ ኢንሻአላህ አንድ ሁለት ወይም ሶስት የጌታ አላህን ባህሪያት እናነሳና በጉዳዩ ላይ ቅዱስ ቁርአን ምን እንደሚያስተምረን ተመልክተን ስለ ጌታችን ወደ እነሱ መጻሕፍት ደሞ ገብተን ጥያቄያችንን እናነሳለን። ኢየሱስ ጌታ ነው እመን ትድናለህ እያላችሁ እየሰባካችሁን አይደለ እንዴ? እኛ ኮ ጌታ አለንም እናመልከው ያድንናል የምንለው እሱም የኢየሱስ ጌታና አምላክ የሆነው አላህ ነው። የኢየሱስን ፈጣሪ አምላካችን ብለን ይዘን እያለ እናንተ ኢየሱስን እመኑ ብላችሁ ስትሰብኩን ምንም ካልተሰማችሁ፣ እኛ ወደ አላህ መንገድ ስንጠራችሁ ደግሞ ምንም ቅር ሊላችሁ አይገባም ነው። እኛም ምንም አይሰማንም ነው። ይሄም በማድረጋችን ነገሩ በዚህ መልክ መታየት አለበት እና ቁርአን ስለ አላህ ማንነት እንግዲህ አላህን ወቁ ካለ እናይቀር ስለ አላህ ያስተምራልና ምን ይናገራል እስቲ ከአላህ ባህሪያቶች ከሚለው ውስጥ አንድ ሶስቱን እናንሳ ከነዚህ መካከል አንደኛው ከጌታ አላህ መለኮታዊ ስሞች ውስጥ አልዓሊም የሚለውን ነው የምንመለከተው አላህ ከዘጠና ዘጠኝ በላይ መለኮታዊ ስሞች አሉት በአንድ ትምህርት ላይ ረሱላችን ሰለላሁ ዐለይሂ ወሰለም ኢነ ሊላሂ ቲስዓተን ወቲስዒን ኢስማ ብለዋል አላህ ዘጠና ዘጠኝ መለኮታዊ ስሞች አሉት ብለዋል አልገደቡትም፣ ግን ዘጠና ዘጠኝ ስሞች አሉት ብለዋል፣ ብቻ የሚለውን ቃል ሳይጠቀሙ ማለት ነው። መን አህሳሃ፣ እነዚህን ስሞች በቃሉ የሐፈዘ ትርጉማቸውንም በአግባቡ ያወቀ፣ በተጨማሪም በስሞቹ መሰረት የሰራ ሰው ደኸለ ልጀና ጀነትን ቀጥታ ገባ ብለዋል። የአላህን መለኮታዊ ስም መሐፈዝ ስሞቹን በአግባቡ ትርጓሜያቸውን መረዳት አቅም በቻለ መጠን ደግሞ በህይወታችን ላይ ተግብሮ መገኘት ለዘላለም ህይወት ለጀነት የሚዳርግ ነው ማለት ነው። ስለዚህም ከነዚህ መለኮታዊ ስሞች አንድ ሶስቱን እናያለን ዛሬ። አንደኛው አልዓሊም የሚለው ነው። አልዓሊም ማለት ሁሉን አዋቂ ማለት ነው። ፈጣሪ አምላካችን አላህ በባህሪው አዋቂ የሆነ ጌታ ነው። ከርሱ ሊሰወር የሚችል ምንም ነገር የለም። ስለዚህም ስለ አላህ አዋቂነት ቁርአን ምን ያስተምራል የሚለውን እንመለከታለን ማለት ነው። ቅዱስ ቁርአን በሱረቱል አንዓም ማዕራፍ 6 ቁጥር 59 ላይ የሚናገረው አለ። ሱረቱል አንዓም ማዕራፍ 6 ቁጥር 59 ላይ ወዒንደሁ መፋቲሑል ገይብ፣ የሩቅ ነገር መክፈቻ ቁልፎች በጠቅላላ እርሱ ዘንድ ብቻ ናቸው ይላል። ማንም ከፍቶ ሊያያቸው

እንኳን ለዓላማ የተፈጠረው ከሞት በኋላ የቅያም ቀን የሚቀሰቀሰው የሰው ልጅ ስራውና ድርጊቱ ከአላህ ሊሰወር ይቅርና፣ በዛፎች መሃል ያለ ቅርንጫፍ ደርቆም ይሁን ጠውልጎ መሬት አይረግፍም አላህ ቢያውቀው እንጂ አንተ በጃኬትህም የጣልከው ቢሆን ማለት ነው። በደንና በጫካ ውስጥ ማንኛውም የዛፍ ቅጠል መሬት አይረግፍም፣ መጀመሪያ ግዴታ አላህ ያወቀው መሆን አለበት ነው። በዛፎች መካከል ያለ ኮሽታ

አላህ ሰማያትና ምድርን ከመፍጠሩ ከሃምሳ ሺህ ዓመት በፊት በዚህ ዓለም ላይ የሚከናወኑ ክስተቶችን ሁሉ አስቀድሞ ወስኖታል ጽፎ ጨርሶታል አለም ላይ ያለ ክንዋኔ በጠቅላላ ኦሬዲ ምን ሆኗል ተወስኖ ተጠናቆ አልቋል መቼ ሰማይ ምድር ከመፈጠሩ ከሃምሳ ሺህ ዓመት በፊት ሃምሳ ሺህ የሚለው የገባው ለጌታችን እውቀት ሳይሆን ለውሀል መሕፉዝ ላይ ለተጻፈው ነው የአላህ እውቀትማ በአመት አይለካም እሱ ለራሱ መጀመሪያ እንደሌለው ለእውቀቱም መነሻ የለውም። ከ50 ሺህ ዓመት በፊት ግን ለውሐል መሐፉዝ ላይ ሰፍሯል፣ ሁሉ ነገር ተጠናቋል። ዛሬ በዚህ ዓለም ላይ የምናየው ማንኛውም ነገር ድሮ እዛ ተጽፎ ተጠናቆ የነበረውን አዲስ ነገር ወደዚህ ዓለም አልገባም ማለት ነው። ከጌታ አላህ እውቀት ውጪ የሆነ አንድም ነገር ቁርአን በዚህ መልኩ ያስተምረናል። ግልጽ ነው፣ ገብቷቸዋል። ሱረቱ ዩኑስ ቁጥር 61

ከስራ ምንም አይነት ስራ ልትሰሩ አትችሉም። ከቁርአንም አንድ ክፍል በፍጹም አታነቡም አለ። ኢላ ኢዛ ኩና አለይኩም ሹሁዳ እኛ ይላል በመለኮታዊ ክብሩ አንድ የሆነው አላህ ታላቅነቱን በሚገልጽ መልኩ እኛ በዚህ ድርጊታችሁ ላይ ተመልካች ብንሆን እንጂ አለ ብንቆጣጠራችሁ ተጣጆች ብንሆን እንጂ፣ ከእኔ እይታ፣ ከእኔ ቁጥጥር፣ ከእኔ እውቀት ውጭ በሆነ መልኩ ምንም አይነት ስራ ውስጥ ልትገኙ አትችሉም። ኢዝ ቱፊዱነ ፊህ ስራ ውስጥ ገብታችሁ ትሰምጡበትና ስራውን ትጀምሩት ዘንዳ የእኔ እውቀት የኔ ቁጥጥር የኔ እይታ ቢታከልበት እንጂ እኔ ሳላስበው ሳላውቀው፣ ሳልመለከተው ምንም አይነት ህልውና ውስጥ ምንም አይነት ድርጊት ውስጥ አትገቡም ነው። ኦልሬዲ ሁለመናችሁ በእኔ ምን ውስጥ አለ እያለ ነው። በእኔ እውቀት ውስጥ አንደር ኮንትሮል ናችሁ እያለ ነው ጌታችን

ከዚህ ያነሰ ሌላ ትንሽም ነገር የለም የተለቀም የለም ኢላ ፊ ኪታቢን ሙቢን አሁንም ግልጽ በሆነው መጽሐፍ ለውል ማፉዝ ላይ የተዘገበ ቢሆን እንጂ ሁሉ አመናችን በአላህ እውቀት ውስጥ ነው ያለው ማለት ነው ዊትር እናድርገውና ሦስተኛ አንድ ጥቅስ ልስጣችሁ ሱረቱል ሙልክ ቁጥር 13 14 በምዕራፍ 67 ሱረቱል ሙልክ አንድ የቁራን አየት አለ። ከዛ በፊት ሱረቱል ከውሰር ነበር የወረደው። ሱረቱል ከውሰር በምን ሰበብ ነው የወረደው? ረሱላችን ሰለላሁ አለይሂ ወሰለም አንድ ወንድ ልጅ በሚሞትባቸው ጊዜ በልጃቸው ሞት ምክንያት ሙሽሪኮቹ ደስተኛ ሆነዋል። እንደውም ከዚህ በኋላ ዘራቸው ተቆርጧል፣ ካአሁን በኋላ እሳቸውም ይሞታሉ፣ አብረው ይቀበራሉ በማለት ሲያላግጡ ጌታችን ምን አለ? ኢና አዕጠይናከ ልከውሰር ላንተ ከውሰርን ሰጠነ፣ በጀነት ውስጥ ያለውን መጠጥ ወይም ሚነል ከፍራ እጅግ በጣም ብዙ ንዕማዎችን ሰጠነ። ስለዚህም ፈሰሊ ለረብካ ወንሐር፣ ለጌታህ ብቻ ስገድ ስታርድም በስሙም እረድ። ኢነ ሻኒአከ አብተር፣ ዘሩ የተቆረጠ ማለት አንተን የሚጠላህ ብቻ ነው አለ። ከመልካም ነገርም ሆነ ወይም ከልጅ ዝርያ ጠይህ ዘሩ የተቆረጠ ነው፣ አንተ ግን አይደለህም አላቸው። ሙሽሪኩ ደነገጠ። ወሪያችንን ለነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ለሙሐመድ ማን ነገረው? አለ ስናወራ ስንጫጫህ ሰምቶን ይሆናል። እንግዲህ ስለዚህ አዩሃናስ አሲሩ ቀውለኩም ሐታ ላ የስማዕ ኢላሁ ሙሐመድ፣ ስትነጋገሩ ወሬያችን በሚስጥር አድርጉ እንደ ወትሮ የመሐመድ ጌታ ይሰማችሁና ሚስጥራችንን ያጋልጣል ሲሉ ቅድም የተባለው አንቀጽ ወረደ። ሱረቱል ሙልክ ማዕራፍ 67 ቁጥር 13 እስከ 14 ወአስሩ ቀውለኩም አዊ ይጅሃሩ ቢህ ሰዎች ወይ ስትናገሩ ቃላችሁን በሚስጥር አድርጉት፣ ወይ በይፋ አውጥታችሁ ተናገሩ። እኔን ከሆነ ኢነሁ ዐሊሙን ቢዛቲ ሱዱር ደረቶቻችሁ ውስጥ የተሸሸገውን ሐሳባችሁን ጭምር ነው ማውቀው አለ። ከፍ አድርጋችሁ ያወራችሁትን ወይ በሚስጥር የተሾካሾካችሁትን ሳይሆን ገና በሐሳብ ደረጃ ልባችሁ ውስጥ የተቀመጠውን በደረት ስር ያለውን እንኳ የማውቅ ነኝ። ከዚህ በኋላ ምንም ነገር የለም ማለት ነው። ነገ ከነጎዳ ለማድረግ ወይ ለመናገር ያቀድነውን እቅድ በውስጥ የደበቅነውንም አላህ ያውቃል። ስለዚህም ከአላህ እውቀት በጠቀሉ ማንም ሊሸሸግ የሚችል ነገር የለም ነው አጠቃላይ መልእክቱ። እንግዲህ ይሄንን ከቅዱስ ቁርአን ከተማርና ይቀር ወደ መጽሐፍ ቅዱስ ገብተን ደሞ በዚህ ጉዳይ ላይ ጥያቄ ከማንሳታችን በፊት የአምላካችን የአላህ ሁሉን አዋቂነት በቁርአን ላይ በትምህርት መልክ ብቻ ሳይሆን የሰፈረው በእኛ ህይወት ውስጥ ራሱ በተግባር በተጨባጭ የሚታይ መሆኑን ሸህ አብዱል መጂድ አዘንዳኒ ሐፊዘሁላህ አልኢማን በሚለው ኪታባቸው ላይ የሰጡትን ምሳሌ በመጠኑ ላካፍላችሁ። አልዓሊም የሚለውን ስም መሰረት ያደርጉና ምን ይላሉ ሲናገሩ ኢዛ ተአመልተ ፊ አጅነቲል ሀይዋናት

አይን በባህሪው ብርሃን ያለበት ስፍራ እንጂ ጨለማ ላይ ማየት ካለመቻሉ ጋራ ግን አላህ የሚሰራው ጨለማ ውስጥ ሆኖ ያገኛል። ለምን ፈየሽሀዱ ዛሊከ እነለዚ የኽሉቁል ዑዩን የዕለሙ እነ ቲልከል አጅኒነ ሰተኽሩጁ ኢላ ዓለሚን ፊሂ ኑር። አይንን በማህፀን ውስጥ የሚሰራ ጌታ አላህ ጨለማ ስፍራ ላይ የሚያዘጋጀው ይሄ ጽንስ ወደፊት ብርሃን ወደ አለበት ዓለም እንደሚወጣ ቀድሞውኑ ያውቃል ማለት ነው። ስለዚህም ለመመልከት እንዲመቸው ምንን አዘጋጀለት አስቀድሞው? አይንን በማህፀን እያለ ሰራለት። ወደዚህ ዓለም ከወጣ በኋላ አይደለም፣ ማህፀንን ጥሶ ከወጣ በኋላ ሳይሆን ቀድሞ ነው የተዘጋጀው። የሚያስፈልገውን ነገር አላህ ያውቃል ማለት ነው። ይሄ የአላህ ጥበብ ነው የሚያሳየው። ወሃ ከዛ የሽካዱ ኸልቁል አጅኒሕቲ ሊጠዩሪ ዳኺለል በይት፣ ልክ እንደዛው ይላሉ። የአዋፍ ክንፍ አፈጣጠር እንቁላል ስር መሆኑ ትልቅ ምስክር ነው። ለምንድነው እንቁላሉን ሰብረው ከወጡ በኋላ ክንፍ የማይሰራላቸው አስቀድሞ ክንፉ ለምን እንቁላሉ ውስጥ ተዘጋጀ ሲባል አነል ኻሊቀ ያዕለሙ አነሃ ሰተጢሩ ፊልሃዋ ፈጣሪ አምላኳ አላህ ወደፊት እንቁላሉን ሰብራ እንደወጣች የምድር ተጓዥ ሳትሆን የአየር በራሪ መሆኗን ያውቃል ማለት ነው ይህን ስላወቀ ፈኸለቀ ለሃል አጅኒሐተ ቀብለ ውላደትሃ እንቁላሉን ሰብራ ሳትወጣ አስቀድማ ክንፍን አዘጋጀላት ስራው በዘፈቀደና በግምት ሳይሆን መጀመሪያ ምን እንደሚሆኑ የሚያውቅ ጌታ ነው በተግባር የተገለጸ መሆኑን በምሳሌ ለማስረዳት ማለት ነው። በብዙ መልኩ ይናገራሉ። አልኸቢር የሚለውን ረቂቅ ውስጥና ዋቂ የሚለውን የአላህን ስም መሰረት አድርገውም እንደዚሁ ስለኛ ይናገራሉ። ተአመል ኢላ ወጂክ እስኪ ወደፊት ተመልከት ይላሉ። ከይፈ የኽርጁ አልሉዓቡ ምን አልፈም ለሐጭ እንዴት አድርጎ ከአፍ እንደሚወጣ ወልሙኻጡ ምን አልአንፍ ንፍጥ ካፍንጫ እንደሚወጣ وتا ወልደምዑ ምን አልዓይነይን እምባ ከሁለታይን ይፈሳል ወልሸምዑ ምን አልዑዙነይን

ምድን ነበር የሚከሰተው? ፈመን ሐደደ ተርኪብ ወመን ሐደደ እልመካን፣ ቅንጅቱን ስፍራውን ለእያንዳንዱ ማነው ያቀናጀለት? ይሄ አዋቂ አላህ ካልሆነ ማን ሊሆን ይችላል? ብሎ በሰፊው እናገራሉ። ወደ አፍንጫ ይመጡና ደግሞ እስቲ አፍንጫ ህንየው ይላሉ። በሁለት ነገር ነው የሚናገሩት። አንደኛ በቂ ብላው ነው። ለምንድን ነው ወደታች ያገደለው ይላሉ? አሰራሩ ወደ ላይ ቢሆን ኖሮ ምንድን ነበር የሚፈጠረው? ከላይ በረዶ ዝናብ፣ ቢዘንብ ውሃ ቢመጣ የሰው ልጅ ታፍኖ አይሞትም ነበር ወይ ደግሞ ፊት ለፊት የተተከለ ቢሆን ኖሮ እንደዚሁ የሚነሱ አዋራዎችና ድንጋዮችን የመከላከል ብቃቱ በአፍንጫ ውስጥ ገብቶ ሰውን አያፍንም ነበር ወይ። ወደታች መሆኑ በራሱ አንድ ትልቅ ተአምር ነው። ሁለተኛ ይላሉ፣ ግማሹ ስስጋ ነው፣ ከግማሽ በላዩ አጥንት ነው። ለምንድነው እንዲህ ሆነው? እስቲ እውነት እንደ ተባለው እንደ ላይኛው ፓርት የታችኛውም አጥንት ቢሆን ኖሮ ማንነው መናፈጥ የሚችለው ወይ ደግሞ እንደታችኛው የላይኛውም ስስጋ ቢሆን ኖሮ አይንን የመከላከል ብቃቱ ሌላም ዝርዝር ማብራሪያ ያላቸው። ጠቅለል ለማድረግ እያንዳንዱ የአላህ ስራ ፈጣሪነቱን ብቻ ሳይሆን አልዓሊም፣ ፍጹም አዋቂ መሆኑን ይመሰክራል ነው። ስለዚህ እኛ ስለ ጌታችን ስንናገር ስለ አላህ ማንነት፣ እምታመልኩት አላህ ማን ነው ቢሉን፣ ወገኖቻችን ሁሉን አዋቂ የሆነ ፍጹም ጌታ ነው ብለን እንናገራለን። ይሄ አንደኛው ነጥብ ነው። ግልጽ ነው አይደል? በዚህ ከተግባባን መጽሐፍ ቅዱስ ላይ ጥያቄ ያለን ነው። ምንድን ነው ጥያቄያችሁ? ይሉናል ። ኦሪት ዘፍጥረት ምዕራፍ ስድስት ቁጥር ስድስት ላይ ምን ይላል መጽሐፍ ቅዱስ? ከቁጥር አንድ ጀምሮ ታሪኩን ስታዩት በኑህ አለይሂ ሰላም ዘመን ነው ያው መጽሐፍ ቅዱስ እንደሚያስተምረው ማለት ነው። ሰዎች ልባቸው ከአላህ መራቅ ጀመረ እና ምን መሆን ጀመሩ? ኃጢያትን መስራት ጀመሩ። በተለይ የእግዚአብሔር ልጆች ተብሎ የሚጠሩ ይላል መጽሐፉ፣ እንደሚያስተምረው ነው የሰውን ሴቶች ልጆች በሚያዩ ሰዓት በውበታቸው በመማረክ ለየራሳቸው ሚስቶችን መውሰድ ጀመሩ። የሰውም ልብ ከአምላኩ እየራቀ ሲመጣ

እስከ ሰው እስከ እንስሳ እስከ ሰማይ በራሪ አዋፍ ድረስ አጠፋቸዋለሁ እነሱን በመፍጠሬ ተጸጽቻለሁና፣ ይላል። የኛ ጥያቄ ታዲያ ምንድነው ካሉን፣ አምላክ እንዴት ነው ሰውን በመፍጠሩ የሚጸጸተው? ነው ጥያቄው። ምክንያቱም ሁሉን አዋቂ ነው፣ በሚሰራው ነገር ሙሉ እውቀት አለው። የእርሱ ባሮች የትኞቹ ታዛዦች እንደሚሆኑ የትኞቹ ከተዛዙ እንደሚወጡ ያውቃል። ስላወቀም ነው ጀነትና ጀሀነምን አስቀድሞ ያዘጋጀው። ጀነትና ጀሀነም ገና ወደፊት የሚዘጋጅ አይደለም። ለሁለቱም ዒደት የሚል ቃል ነው በቁርአን የተጠቀመው፣ ተደግሳለች፣ ተዘጋጅታለች ው ኦረዴ ማን ለጀሀነም ተገቢ እንደሆነ ማን ለጀነት ተገቢ እንደሆነ አላህ በመለኮታዊ እውቀቱ ያውቃል። ሰው ግን ነጻ ፈቃድ ተሰጥቶታል የህይወት መንገዱን መርጦ እንዲጓዝ አላህ ግን በአዋቂነቱ ሁሉንም የሚያውቅ ነው። ታዲያ እዚጋ እንዴት ነው ሰውን በመፍጠሩ የሚጸጸተው ይሄ አምላክ ባህሪ ነው ወይ ብለን ው የምንጠይቀው። አላህ የሚጸጸት አምላክ አይደለም በተለይ በራሱ ስራ። ሰውን በመፍጠሩ ነው ያለው። የሚፈጥረው ሰው ክፉ እንደሚሆን አላወቀም ነበር መጀመሪያ? ያውቃል ከተባለ ጸጸቱን ምን አመጣው? ተመሳሳይ ሐሳብ አለ፣ ከዚሁ ከመጸጸት ጋር የተገናኘ አንደኛ ሳሙኤል 15:35 ላይ። በመጽሐፈ ሳሙኤል ወይም አንደኛ ሳሙኤል ተብሎ ይጠራል። ምዕራፍ 15 ቁጥር 35 ስለ ሳኦል ነው የሚናገረው። ሳኦል ማለት ጣሉት ነው። ጣሉት ረዲየላሁ አንሁ መልካም የአላህ ባሪያ ነው፣ በቅዱስ ቁርአን እንደተጠቀሰው አላህ ዒልምንም በሰውነቱ ደግሞ ቁዋን ጂስምን ጉልበትንም የሰጠው ሰው ነው። ግን በመጽሐፍ ቅዱስ ደግሞ ታሪኩ በተቃራኒው ነው የቀረበው፣ ካፊር ሆኖ ነው የሞተው። ይህንን እኛ ታሪኩን እውነተኛ ነው ብለን ባንቀበልም በተጻፈው መሰረት ግን ጥያቄ እናነሳለን። ሳሙኤል ወይም ዓለይህ ሰላም ሳሙኤል የሚባል ነቢይ ያለ፣ በሱ ዘመን የነበረው ሳኦል ሳሙኤል እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም ይላል። እስከ ሞተበት ቀን ድረስ ሳሙኤልም ሞተ። እግዚአብሔርም ሳኦልን በእስራኤል ላይ ስላነገሰው ተጸጸተ ይላል። ንጉስ አድርጎ የሾመው እግዚአብሔር ነው ሳኦልን ኋላ ላይ ግን እሱን ንጉስ አድርጎ በእግዚአብሔር ላይ በማስቀመጡ ተጸጸተ። ሌሽ ለምን ብለን ስንጠይቅ ወደ ኋላ ከቁጥር አንድ ጀምሮ ታሪኩን ስናይ የተቀመጠበትን የንግስ የንግሥና አላማ ረስቷል። መናፍስት ጠሪ ሙታን ጠንቋይ ጋር ነበር ሄዶ ደጅ ጠና። የነበረው አምላኩን አልነበረ የሚጠይቅ የነበረው ከመስመር ወጣ። ስለዚህ ከመስመር በመውጣቱ ምክንያት ለንግስና ያበቃው እግዚአብሔር ደግሞ ምን ሆነ አለ? እሱን በማንገሱ ተጸጸተ። አላህ ነብይንና ንጉስን ሲመርጥ አያውቅም ምን እንደሆነ ካቲማቸው ንግስናቸውን ትተው መጨረሻ ላይ የመረጣቸውን ጌታ እንደሚረሱት አያውቅም ወይ? ያውቃል ከተባለ ምንድነው ተጸጸቱ ታዲያ? አንተን ንጉስ በማድረግ ተጸጽቻለሁ እንዴት ይባላል? ይሄ የአምላክን ሁሉን አዋቂነት አይጋፋም ወይ ብለን ነው ጥያቄ የምናቀርበው። ግልጽ ነው፣ ገብቷችኋል። ስለዚህም ኢስላም ይሄን ያስተምራል እያልናቸው። በውይይት ሰዓት ስለ አላህ እየነገርናቸው ስለነሱ ደግሞ በተቃራኒው ለምን ሆነ ብለን ጥያቄ ማቅረብ እንችላለን ማለት ነው።